ክቡራን ተመልካቾቻችን የአስኳላ መሰናዷችን አሁንም እንደቀጠለ ነው። የአማራ ክልል ትምህርት ቢሮ በ2017 ዓ ምት ከፍተኛ ውጤት ያመጡ ተማሪዎችን የሚሸልምበት መርሃ ግብር ላይ ነው የተገኘ ነው። ወላጆች ተማሪዎች እንዲሁም ደግሞ ባለድርሻ አካላት ይኖራሉ። የእነሱንም ስሜት ያጋራ ናችሁ ቆይታ የምናደርግ ይሆናል። ተማሪዎቹ ምን ሰርተው ይህን ውጤት አመጡ፣ መምህራን ምን ደግፏቸው፣ የወላጅስ ድጋፍ ምን ይመስላል የሚሉ ሀሳቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ነጻነት አማረና አስፋው ሙቀት እያስተናግድናችሁን ቆያለን። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን፣ አስኳላችን አሁንም እንደቀጠለ ነው። በቆይታችን የአማራ ክልል ትምህርት ቢሮ በ2017 ዓ ም የተሻለ ውጤት ያመጡ ተማሪዎችን ሽልማት እያስተናገደ ነበር። ከነዛ ተማሪዎች መካከል ደግሞ ከፍተኛ ውጤት በማምጣት እዚሁ ሽልማት ስነስርዓት ላይ ያገኘናቸው ተማሪዎች አሉ። እነሱን ስሜት እንጋራለን። እንዴት ውጤቱን አመጡትም? ይህንንም ሀሳብ እያጋሩን አብረውን ቆይታ ያደርጋሉ። እንተዋውቅ እስኪ። በቅድሚያ በቅድሚያ ስሜ ዮሴፍ ነገ ይባላል። እንኳን ደስ ያለ አሚን አሜን ከአምስት መቶ በላይ ከአምስት ተማሪዎች መካከል ናችሁ እናንተ የተገኛችሁትና ና እንዴት አጥንታችሁ ነው ለዚህ ውጤት የበቃችሁ ትብሎ ምታቃሩ ነው? አምስት መቶ አስራ ሁለት ነጥብ ሁለት ስምንት ነው ያስመዘገብኩት። ቀን በደንብ አድርጌ ያነባለው። አንዳንድ ሰዓት እየቀጠርኩ ነው የማነበው። ከዛ ከአንዳንድ ሰዓት ውስጥ አስር ደቂቃ ቃርፍ አለሁ። አንዱ አንድ ሰዓት ኢፌክቲቭሊ በደንብ አጠና ና አስር ደቂቃ ቃርፍ ና እንደገና ደግሞ አሁንም አንድ ሰዓት እያረኩኝ ከዘጠኝ እስከ አስራ ሁለት ያለውን ጨረሼ ተፈትኜ ጥሩ ውጤት አስመዝግብ ያለሁ ከመስከረም አንስቶ ወርክሾቶችን ጥያቄዎችን እየሰራው መጀመሪያ ራሴን ካለማመልኩ በኋላ ከዛ በኋላ ወደ ንባብ ገባሁኝ። ከዛም ጥሩ ውጤት ይመጣችኋል ማለት ነው። ይህንን ከፍተኛ ውጤት አመጣችሁ ነው ዛሬ እዚህ ሽልማት ስነ ስርአቱ ላይ ያላችሁና፣ የማን አስተዋጽኦ አለበት ለዚህ ውጤት ብላችሁ ታስባላችሁ? ቤተሰቦች በጣም ትልቅ ድጋፍ አድርገውልናል። የተለያዩ ጋይዶችንም ቢሆን በቃ ለእኛ የሚያስፈልጉ ነገሮችን አሟልቶልናል ቤተሰብ። ትምህርት ቤቱ ደግሞ በቃ ፈተናው ኢንተራንስ ኤግዛም ሊደርስ ኦልሞስ አራት ወር ምናምን በቀረበት ሰዓት ከዛ ጀምሮ እኛ በፈለግናቸው መምህራንን አሰባስቦ ማለት ነው በግል ትምህርት ቤቱ እየከፈለ የተለያየ ድጋፍ አድርገውልናል፣ ትምህርት ቤቱ ነው። በዚሁ አጋጣሚ የትምህርት ቤቱን ዳይሬክተርም ምክትላት በሙሉ በቃ ትምህርት ቤቱ ላይ የሚሰሩ አስተዳደር ሰራተኞችን፣ መምህራንን በጣም ከልቤ አመሰግናለሁ። የሚያስፈልጉን ነገሮችን ያሟሉ ጋይዶችን ስንፈልግ እየገዙልን በሙሉ በቃ የሚያስፈልገን ለትምህርት የሚያስፈልገን ነገር በሙሉ የሚያስፈልገን እየገዙልን ለዚህ ደረጃ እንድንበቅ አድርገውና ተማሪ እንዴት ያጠና የሚለውንም እንድትመክሩ ፈለገ። በሚያጠንበት ጊዜ በጣም ስትረስ ሁን ባያጠኑ ላለው እኔ እንደማንባው ለምሳሌ አሁን ከ ከሰላሳ እስከ አንድ ሰዓት የሚያክል ቁጭ ካልኩ በኋላ ሀያ ደቂቃ አካባቢ ረፍት አደርግ ተመልሼ ገባለሁ። ምክንያቱም ጭንቅላትም ረፍት ያስፈልገዋል ያስፈልገዋልና ማታዋን ደግሞ ጥቂት ልክ ወንድሜ እንዳለው ጥያቄ በመስራት ወርክሾቶችን በመስራት ራሳችሁ ማለማመድ ለፈተና ማለት ነው፣ የዩኒቨርሲቲ ኤንትራንስ ኤግዛም የአራት አመት ፈተና ነው የሚወጣው ከዘጠኝ እስከ 12ኛ ክፍል። ያ ደግሞ ትንሽ ፖርሽኑ ሰፋ ስለሚል እኔ በመጀመሪያ ያደረጉት ከኔ ተሞክሮ ስነሳ ማለት ነው ክፍል ሴሌክት አረኩት። ያ ማለት ከሌላኛው ክላስ ማለት ነው ከ እና ከ12 የማይገናኝ ቶፒክን መረጥኩኝና ቀጥታ እነሱን መጨረስ ላይ ነው ይሄድኩት። ከዛ ቀጫረስኩ በኋላ እነሱን ቀጥታ ወደ ነው ወደ 11 ና ክፍል። ምክንያቱም እንደዛ ያደረኩበት ደግሞ ምክንያት ስላለው ነው እኔ አሁን የ የ ሁለት እንደ እንደገና መርከብ ነው የሚሆንብኝ። ምክንያቱም ላይ ላይ ማለት ነው የታች ክላሱ እላይ ላይ ትንሽ ፖርሽኑ ሰፋ ብሎ ስለሚገኝ ቀጥታ የ11 እና የ12 ድብን አርገ በኋላ ወደ ታች ስመለስ ማለት ነው ምንም አንበባ ይተበቀብኝም እንደ ሪቪዥን ነው ምቆጥረው ከዛ እሱን አየት አየት አርግና ኦልሞስ ከሳምንት እስከ አራት ሳምንት ያ ማለት ወር ውስጥ ያጠነውትን ትምህርት ጥያቄ ሰራበታለሁ እንጂ ወዲያውኑ አጥንቼ ወዲያውኑ ጥያቄ ምናምን የምሰራው ጉዳይ የለም፣ ከዘገየው በኋላ ምክንያቱም ራሴን አይምሮን መፈተሽ ነው የምፈልገው። አሁን አንዳንድ ተማሪዎች ወዲያውኑ አጥንተው ወዲያውኑ ጥያቄ ይሰራሉ። ወዲያውኑ አጥንተው ወዲያውኑ ጥያቄ ከሰሩ ደግሞ ምንም አይነት ጥያቄ አይስቱ ስለሆነ ትንሽ ጋፕ ካነበቡበት ጊዜ አንጻር ትንሽ ጋፕ አድርገው ቢያጠኑ ውጤታማ ይሆናሉ ብዬ አስባለሁ። ዩኒቨርሲቲ ላይ ደግሞ እንደው ምን አስበሃል? ምን በየትኛው የትምህርት መስክ በተሰማራው ውጤታማ ነው ብለህ ታስባለህ? እንደው ህልመንም ጨምር እዚው ብታጋሩ ያው ለመማር ያሰብኩት ሜድስን ነው፣ እንደ እግዚአብሔር ከፈቀደ ማለት ነው። ሜድስን ሆኖ ያው ሜድስን የመጀመሪያ ዲግሪን ከያዝኩ በኋላ ደግሞ ስፔሻሊስት ስፔሻላይዝድ ማረግ ብዬ የማስበው ኒውሮሎጂስት ነው። ከህፃንነት የጀምሮ ሳድግ ማለት ነው ኢንጂነር ሜዲስን ምናም ዶክተር ምናም የሚባለው ነገር እየሰማው ስላደኩ እና በዛ ላይ ደግሞ በዛው በዶክተርና ሙያ የማቃቸው ሰዎች ምናምን ስላሉ እነሱን እያየው በቃ እንደዚህ አይነት ፊልድ ላይ ነው መግባት ያለብኝ ምናምን ብዬ ራሴን አሳመኘዋለሁ። እንደገና ደግሞ ያው እግዚአብሔር ፈቅዶ ስፔሻሊስት ከሆንኩ ደግሞ ኒውሮሎጂስት ያልኩበት ምክንያት ባዮሎጂ ትምህርት ላይ ስንማር ስለ ነርቭ ሲስተም ምናምን ስንማር በቃ በዛ በዛ ላይ በጣም ኢንተረስተድ ስለሆንኩ ይመስላል። ሀሳባቸውን ተጋራን። አሁንም ደግሞ ከሌሎቹ ተማሪዎች ጋር ቆይታ እናደርጋለን። ሌሎችም ተማሪዎች ተሸላሚ ተማሪዎች አሉ፣ የእነሱንም ሀሳብ እንጋራለን። የአስኳላ መሰናዶችን አሁንም እንደቀጠለ ነው። እንግዲህ አሁንም ተማሪዎች፣ ተሸላሚ ተማሪዎች እዚህ አጠገባችን ነው ይገኛሉ። እንኳን ደስ ያላችሁ ማለት እንፈልጋለን። እንኳን ደስ ያላችሁ። ስሜቱ ምን ይመስላል? ስሜታችሁ እንድታጋሩ እንፈልጋለን። ዛሬ በጣም ደስ ብሎኛል። በቤተሰቦች የፊት ሰዎች ፊት ምናምን ነው በቃ የተሸለምኩት እና በጣም ደስ ይላል። የልፋቴን ውጤት ያገኘሁት ብዬ አስባለሁ። እኛም በጣም ደስ ብሎናል። ዝግጅቱን በጣም ደስ ይላል እና ውጤታችን በጣም ደስ ብሎናል ደስ ሲል ነበረ የለፋንበት የሚያገኘ ነው። እና እንደዚህ አይነት ማበረታቻ ሲኖር ደግሞ አሪፍ ነው። ጓደኛሞች ናችሁ ልበል? አንድ ላይ ነው ያገኘ ናችሁ ና ስታወሩም እያየ ናችሁ ነበር ከርቀት ጓደኛሞች ናችሁ። ከመቼ ጀምራል ጓደኝነታችሁንም? እስኪ ና ከትምህርት ጋር አብሮ የተያያዘውን ነገር ደግሞ እንድታጋሩ ፈለግን። ጓደኝነታችሁ እዚህ ላይ ነው ወይስ ደግሞ ትምህርት ቤት ላይ ሁሉ ነው? እሺ ጓደኝነታችሁ ጀምረው የሚጀምረው ከዘጠነኛ ክፍል ነው። ልክ እስቴም እንደገባን አንድ ላይ ነው የሆነ ነው እና ሁሌም አንድ ላይ ነው የምናሳልፈው። ላይብራሪም፣ ትምህርት ጋርም አንድ ላይ ነበር። በተለይ ደግሞ አስራ ሁለተኛ ክፍል ላይ ሲሆን ማትሪክ ፈተናም ስላለ አብረን እናነብ ነበረ። ምክንያቱም ግሩፕ ስተዲ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ላይክ አንዳንድ የማናውቃቸውን ነገሮች ከጓደኞቻችን ማግኘት ስለምንችል እና አስራ ሁለተኛ ክፍል ላይ ደግሞ ጠበቅ ያለ ግንኙነት ነበረ። አ ጓደኞታችን ያው እንዳሉት ከዘጠነኛ ክፍል ጀምሮ ነበረ እና በተለይ አስራ ሁለተኛ ክፍል ከገባም በኋላ ደግሞ ለማትሪክ አብረን ዝግጅት እናደርግ ነበረ። ጥያቄዎችን አብረን እንሰራ ነበረ። አንዱ ያልገባውን ሌላው እያስረዳ፣ ሁላችንም አብረን ሰራ ነበረ። ለዚህ ውጤት የወላጆችም የመምህራንም ድጋፍ ደግሞ እንደ ትንሽ ጠቆም ብታደረጉልን ደስ ይለናል። ከመምህራኖቻችን ስንጀምር መምህራሮቻችን በጣም ብዙ ነገር ሰርተው ነበረ። ክላስ ውስጥ ካለው አክቲቪቲ በተጨማሪ ሞኪ ግዛሞች የሚሰጡን የነበሩትም በጣም አበረታታውን ነበር። ከነሱ በተጨማሪ ደግሞ ወላጆቻችን በጣም ትልቁን ስራ ሰርተው ነበረ። ቤት ውስጥ እንትኑም፣ ብቻ ስቴሽኑ ማዘጋጀት ራሱ ለማንበብ ያለውን ሁኔታ ምናምን፣ ጭንቀቱ እንዲቀለን ማድረጋቸው በጣም ትልቅ ነገር ነበር። ከአስተማሪዎቻችን ስንጀምር በቃ በብዙ ነገር ሳፖርት ያደርጉናል፣ ጥያቄዎችን ይሰጡናል፣ በየጊዜው ሞዴል ይፈትኑናል፣ የማትሪክ ኤግዛሞችን ያሰሩናል። ከዛ ደግሞ ላይክ ትምህርታችን ላይ ደግሞ እንድንጠነክር በቃ በደንብ አድርገው ነው የሚያስተምሩን። ቤተሰቦቻችን ጋር ስንመጣ ደግሞ በቃ አሁንኛውን ስራ ማገዝ አለብን ኦፍኮርስ እና ማንበብ ስለሚጠበቅብን ለምሳሌ አሁን እናቴ ቤት ስትገባ ምንም ስራ ሳይሰራ ነው የሚጠብቃት ምናምን በቃ ሳነብ ስለምቆያት እሷ መጣ ከስራ መጣ ነው ሁሉንም ስራ የምትሰራው ና ለዚህ ትግስቷ በጣም አመሰግናታለሁ። ይሄ ውጤት ደርሶ የመጣ ውጤት አይደለም። አሁን አስራ ሁለተኛ ክፍል ተፈት ነው ዛሬ ይህን ከአምስት መቶ በላይ አምጥተው እዚህ ዛሬ ይሸለሙ እንጂ ከታች ጀምሮ የመጡበት መንገድ አለ ና ያንንም እንዲያጋሩ እንፈለግን። እስኪ ከእህታችን እንጀምር። ከታች ኢሌመንተሪ ላይ ነው በቃ አንደኛ ክፍል ላይ ነው ጥሩ ውጤት መምጣት የጀመረው ኬጅ ስሪ ላይ ብዙም አልነበርኩም። ከዛ ግን አንደኛ ክፍል በጣም ከባድ ነው ምናምን ስባል ማንበብ ጀመርኩኝ እና ከዛ ጊዜ ጀምሮ ነው በቃ ጥሩ ውጤት መምጣት የጀመረው እና እስከ ስምንተኛ ክፍል በጣም ጥሩ ውጤት ነበር የነበረው እና ደርሶ አስራ ሁለተኛ ክፍል ላይ የመጣው ውጤት አይደለም። ከአንደኛ ክፍል ጀምሮ አብሬዎች ተማሪ ነበርኩኝ እና ያው የተለያዩ ሞሪ ደግሞ እየተሻሻለ ላይ ይመጣል ከድሮውም ሀይስኩል ላይም እንደዚሁ እና ደርሶ አስራ ሁለተኛ ክፍል የሚመጣ ነገር አይደለም ግን ስቲል ቼንጅ ማድረግ የሚፈልግ ሰው ካለ አሁንም ቢሆን በማጥናት በጣም የተሻለ ውጤት ማምጣት ይቻላል። ከነሱ በጣም የሚለየው እስከ ስድስተኛ ክፍል ድረስ ሞራ ቤሬጅ ነበርኩኝ። ከስድስተኛ ክፍል ጀምሮ ነው ከዛ በኋላ የደረጃ ተማሪ ምናምን መሆን ጀመርኩኝ እና ማጥናት ጀመርኩኝ። እና ልክ ስድስተኛ ክፍል ከገባው በኋላ ጎበዝ ተማሪ የሚባሉ ጓደኞች ጋር የሆንኩት እና በጣም ታግዘን ነበር። ግሩፕ ሊደራችን ነበረች። ከዛ በኋላ እሷ ፓዙን እያሳየችን ስዴት መቀየር ጀመር ና የጓደኛ ምርጫ ትልቅ ኢፌክት አለው ብዬ አስባለሁ። ኮምፒውተር ሳይንስ አጥንቼ እያደገ ያለውን ይህን ቴክኖሎጂን የበለጠ ማሳደግ ነው። ወርልድ ቴክኖሎጂን የተጠቀምበት ባካለው ሌብል አንጻር እኛ ኦልሞስት ምንም እየተጠቀምንበት አይደለም። ስለዚህ እዛ ላይ ነው መስራት የምፈልገው፣ እዛ ላይ ኢኖቬተር መሆን እፈልጋለሁ። ለዛም ደግሞ ሶፍትዌር ኢንጂነሪንግ ተምሬ በዛ ለሀገሬ አንድ ሌብል ከፍ የሚያደርግ ነገር መስራት እፈልጋለሁ። እነሱ እንዳሉት ነው የሀገራችን የቴክኖሎጂ ሁኔታ በጣም ዝቅተኛ ነው። ብዙ ጊዜ እንደዚ አይነት ፊልዶች ጋር ወንዶች ናቸው እንጂ ሴቶች አይታዩም። እና ይህንንም አሳክቼ ለሴቶች አርያ መሆን እፈልጋለሁ። አሁን የደረሳችሁበትም ደረጃ የተሻለ ደረጃ እንደምትደርሱ በቂ ማሳያም ስለሆነ እናንተም ደግሞ እዚህ ላይ ደርሳችሁ መቼም ትሰንፋላችሁ የሚል እምነት የለንም። በርቱ። ነገ ዩኒቨርሲቲ ላይ ትገባላችሁ። እዛ ገብታችሁ ደግሞ የተለየ ፈተና፣ የተለየ ውድድር፣ የተለየ አለም ነው የምታዩትና ምንም እንኳን አዲሳችሁ ባይሆንም ስቲም ላይ ስለነበራችሁ የተሻለ ሰርታችሁ ሀገር ከእናንተ የምትጠብቀውን ነገር አበርክታችሁ ለእኛም ተስፋ እንደምትሆኑ ተስፋ እናደርጋለን። ሁሉ ነገር እንዲሰምርላችሁ ተማኘን በጣም ውድ ተመልካቾቻችን አስኳላችን አሁንም ይቀጥላል። ከሌሎቹም ተማሪዎች ጋር ቆይታ እናደርጋለን። አብራችሁን ቆዩ። 576.39 ከናቹራል ሳይንስ ሁለተኛ ይወጣል። ውድ ተመልካቾቻችን ቆይታችን አሁንም እንደቀጠለ ነው። በደረጃ ሶስተኛ ና አራተኛ ደረጃ ይዘው ያጠናቀቁ ተማሪዎችን አግኝተናል። ከእነሱ ጋር ቆይታ እናደርጋለን እንደ አመቱ እንዴት አለፈ ይህን ውጤት እንዴት አመጡ የሚለውን ሀሳብ ተሞክሯቸውንም እያጋሩን ከኛ ጋር ይቆያሉ። ስሜ ነብይ በቀቱ ይባላል። የአዲስ አለማየሁ ልዩ አዳሪ ትምህርት ቤት የ2017 የ12ኛ ክፍል ተፈታኝ ነበር። ስሜ ቢኒያም ደስታ ይባላል። የደስ የልዩ አዳሪ ትምህርት ቤት የ12ኛ ክፍል ተፈታኝ ነበር። ማንኛውም ተማሪ በደንብ ካነበበና ስፔሻሊ ደግሞ ኮንሴፕት ላይ ካተኮረ እንዲሁም ደግሞ በኢንትራንስ ላይ ሲቀርብ ላይ ኢንትራንስ በሚቀርብበት ሰዓት ላይ የተለያዩ ጥያቄዎች የሚሰራ ከሆነ ይህ ውጤት ማምጣት ይችላል ማለት ነው። እሺ እኔ አመቱን ያሳለፍኩት በመጀመሪያ የተለያዩ መጽሐፎቹን ከ አነበብ ከዛ ትምህርት ከጨረስም በኋላ ትምህርት ቤቱ ጋር የማንበቢያ ጊዜ ይሰጠናል። በዛ ማንበቢያ ጊዜ ወደ ሶስት ወር አካባቢ ተሰጦን ነበረ። ያን ታይም ኢፌክቲቭሊ ተጠቅመነው ነበር እንደ ትምህርት ቤት ማለት ነው እና እዛ ጋር ጥያቄዎች ምናምን በደንብ እንሰራ ነበር። ከማንበብ ይልቅ ጥያቄ ጋ ነበር ፎከስ ያደረግ ነው። እና ያ ለዚህ ትልቅ ውጤት እንዳመጣረር ተኛል ብዬ አስባለሁ። ያው ያው እንግዲህ ደስ ይለኛል። አዳይ ትምህርት ቤት እንደሚታወቀው ዛሬ አራተኛ ዓመት ነው ሲያስ እንትን ይህን ውጤት ሲያስመዘግብና ሁሌም እንዲታወቃል የተሟላ ላብራቶሪ ምናምን አለው እና ደግሞ እኛን የሚረዳን ምንድነው ያው አዳይ ትምህርት ቤት ስለሆነ ሌላ የምንሰራው ነገር የለንም ማንበብ ብቻ ስለሆነ እሱ በዋነኝነት እናጠቀማለን ብለን እናስባለን። ላይብራሪም ያው እስከ ልክ እንደ ዩኒቨርሲቲዎች እስከ ስድስት ሰዓት ክፍት ነውና ላይብራሪም በደንብ ማንበብ እንችላለን። ዲጂታል ላይብራሪም ስላለ ኮምፒውተር ምናምንም መጠቀም እንችላለን። በተለይ ዘንድሮ አሁን ስፔሻሊ አሪፍ ሰርተን እናስባለን። ለዚህም መሰለኝ አሪፍ ውጤት ያመጣ ነው እያስባለሁ እ እኛ ጋር ያው አዲስ አለማየሁ ቦርዲንግ ስኩል ኢመርጂ እያደረገ ያለ ትምህርት ቤት እንደመሆኑ ፋሲሊቲዎች ምናምን ብዙ አይመቹም። እንዲሁም የጸጥታ ምናምን ፕሮብለሞቹ በጣም የትምህርት እንትኑን በጣም አፌክት አድርገውት ነበረ። ላይክ የጀመርነው አስራ አንደኛ ክፍል ምናምንም ክረምት ጋር ነበረ። ኦልሞስት በስምንት ወር አካባቢ ነው የሁለት ዓመት ከመጽሐፍ ከበር ያደረግ ነው እና በፋሲሊቲ ደረጃ ብዙም የተሟላ አይደለም ግን መምህራን እርሰ መምህራን ምናምን ያሉ የትምህርት ቤቱ አስተዳደሮች በጣም የትምህርት ቤቱ አለማሟላትን እንትን ባይሉም በጣም ሌሎቹን በደንብ በሚገባ አዘጋጅተውናል ብዬ አስባለሁ። እናሱም ለዚህ ይረድቶናል ብዬ አስባለሁ። ጋር አንፈለግኩኝና፣ እንዴት ነው የምታጠናው? አንዳንዱ ተማሪ ክፍል ውስጥ ብቻ ያነባል፣ ክፍል ውስጥ ብቻ መምሩን ይከታተላል፣ አንዳንዱ ደግሞ ስኬጁል አውጥቶ ያጠናል። እንደ እያንዳንዳችሁን ተሞክሮ መስማት ፈለግኩኝ። እሺ። እኔ ማንብ የነበረው ጠዋት ከክፍል በኋላ እስከ ስድስት ሰዓት ተኩል ነው፣ ክላስ ያለን ከክላስ በኋላ ያው እስከ ስምንት ሰዓት አካባቢ ወደ ውጭ ፈታ እንላለን፣ እንዝናናለን። ከዛ በኋላ ከስምንት ሰዓት እስከ አስራ አንድ ሰዓት አነባለሁ። ከዛ የሆነ ሲሰለቸኝ አንድ መጻፍ መጻፍ ምናምን እየቀያየርኩ እንደዛ ነው የማነበው። ከዛ በኋላ ማታም የተወሰነ ሰዓት ተጠቅሜ እንቅልፍም አቬሬጅ የሆነ ታይም በደንብ ተኛለሁ። በቃ አብረን በደንብ እንደዛ እያደርግ በቲምም ስለምንሰራ በዋናነት ቲሙ ረድቶኛል ብዬ አስባለሁ። ከኛም ደግሞ ልክ እንደ ነሱ ስለሆነ አዳይ ትምህርት ቤት ስለሆነ እስከ ስድስት ተኩል ነው የምንማረው። ከዛ በኋላም የው ላይብራሪ ሁል ጊዜ እኔ ብዙ ጊዜ የማነበው ላይብረሪ ነው። ስፔስ ምናምን አንበብ አይመቸኝ ላይብራሪ ነው የማነበው። ከስምንት ሰዓት እስከ አስራ አንድ ሰዓት እሱ እንዳለው አነባለውኝ። ከዛም ደግሞ በትርፍ ጊዜ እኔ ብዙ ጊዜ ፊልም አያለውኝ ሲደብረኝ ማለት ነው። እና ደግሞ ከማታ ደግሞ የው እስከ ስድስት ሰዓት ላይብራሪ ክፍት ነው። እስከ አራት ሰዓት ምናምን አነባለው ማለት ነው። በተለይ ደግሞ ኢንተራንስ አካባቢ ደርስ ሲል ኖት በመያዝ በጣም ጠቅመኛል ማለት ይቻላል። ምክንያቱም ኖት ስትይዝ ለምሳሌ አሁን ኢንተራንስ ና አሁን ያ አንዴ ብቻ ነው መጽሐፉን ያነበብኩት። ከዛ በኋላ ኖት ኖትን ብቻ ነው እናማነበው። ያ በጣም ጠቅሞኛል ብዬ አስባለሁ። ኢንተራንስ ልፈትን አንድ ሁለት ቀናቶች ሲቀረኝ አንዴ አዳርሸው ነበር ነው የገባሁት። ያ ለእኔ ጠቅሞኛል ብዬ አስባለሁ እና ይህን ውጤት አምስት መቶ ሰባ አምስትም እንዳመጣ ረድቶኛል ብዬ አስባለሁ። የአዳሪ ትምህርት ቤቶች ጋር ከገባችሁ በኋላ የእናንተና የመምህሮቻችሁ ኃላፊነት ነው የሚሆነው። እታች ግን ወላጅ ድጋፍ ይደግፋል ብዬ አሰብኩና እንዴት አሳድጓችሁ እንዴት ነው እንድትማሩ ያደረጓችሁ ወላጆቻችሁ? ወላጅ በነገራችን ላይ አባቴም እናቴም ሳይማሩን ያስተማሩኝ እኔ ማመስገን እፈልጋለሁ እነሱን። ምንም በቃ ማለት ማንኛውም ነገር የጠየኳቸው የትምህርት መሳሪያ በፍጥነት ነው የሚያመጡልኝ። ምንም ነገር ቢቸግረኝ ራሱ ወዲያው ነው የሚያደርጉልኝ። ና ቤተሰቦች ና አቶ ደስተጋኑ ና እናቴ ነው የዘወግነት ተስፋዬን አመሰግናለሁ በጣም ስለዚህ፣ እነሱ አስተዋጽኦ ከፍተኛ ነው ከምንም በላይ። በጣም እንዴት እንደሚከታተሉ ብትነግረን? እንዴት እንደሚከታተሉኝ፣ አንደኛ ለልጅ ወጣም የወጣ ባይሆንም ነጻነት ይሰጡኛል እና ነፃነት መስጠቱ ደግሞ ለእኔ አሪፍ ነው ብዬ አስባለሁኝ። አባቴ ይመክረኛል፣ አንብብ እኔ እንኳን ሳልማር እያየ ይሄ ነው ምናምን ይለኛልና እሱ ሳይማር በቃ ያጣውን ነገር እኔ እንዳገኘው ስለሚፈልግ እና እነሱ በቃ በደንብ ተከታትሎኛል ብዬ አስባለሁ። እሺ፣ በእኔም በኩል ያው ፋሚሊ በጣም ትልቅ አስተዋጽኦ አለው። አይ ቲንክ የብዙ ሰው ስናይ ካሁን በፊት መስኮር ያደረጉ ተማሪዎች ምናምን ዋና ኮንትሪቢዩት ከእነሱ በኋላ ሌላ ኮንትሪቢዩት የሚያደርግላቸው አካል ፋሚሊ ነው ፋሚሊ ማኔጅ ካላደረገ እንትናት አንተም ላይክ ያን ጊዜ በደንብ ማኔጅማ ታይም ማኔጅመንት ምናምን ብዙ ኮንሰፕት ስላል ነበረን፣ እሱ ጋር በደንብ ረድተውናል ፋሚሊ። እና በደንብ እያንዳንዱ ነገር እንዴት በቃ ቦርዲንግ ስኩል ከጋ እንዲገባ ራሱ እንትን ያሉኝ እነሱ ናቸው። ምክንያቱም ቤት ጋር ያለው ዌስት የሚሆነውን ታይም ያውቃሉ ኤቭሪቲንግ እና ለትምህርት ኤቭሪቲንግ በቃ ኮንፈርት የሆነ ዞን እንዲኖር በደንብ ነው ሰጀስት ሲያደርጉኝ የነበረም ሲረዱኝም ነበር ብዬ አስባለሁ። ያ ነው ዛሬ ይሄ የመጀመሪያው ምዕራፍ የህይወታቸው የመጀመሪያው ምዕራፍ በስኬት ተጠናቀቀ። እንደ ሀገርም ደግሞ ከእናንተ ብዙ ነገር ይጠብቃልና ዩኒቨርሲቲ ገብታችሁ ምን ልታጠኑ አስባችኋል? ኔ እንግዲህ መማር የምፈልገው ከተሳካ አቪሽን አካዳሚ መግባት እፈልጋለሁ። አቪሽን አካዳሚ ገብቼ ፓይለት ው እንደምንታውቀው ኢትዮጵያ በአፍሪካ አንደኛ ናት። እንግዲህ በኢትዮጵያን ኤርላይንስ እንደምናውቀው ማለት ነው። እና እዚያ ገብቼ በአፍሪካ ብቻ ሳይሆን በአለም አንደኛ እንዲሆን ለማድረግ እፈልጋለሁ። እኔ ወደፊት መማር የምፈልገው ኮምፒተር ሳይንስ ነው እና ያው ዘመኑ እንደምናውቀው 21 ሴንቹሪ በጣም የቴክኖሎጂ ዘመን ነው እና ከድሮም ጀምሮ ፓሽኑ ነበረኝ የኮዲንግ ምናምን፣ እና አይ ቲንክ ሃይ ስኩልም ለየተወሰነ ለማዳበር ሞክር ያለው እሱን ስላዳበርኩት አሁን ፊውቸርም ማጥናት የምፈልገው ኮምፒዩተር ሳይንስ ነው። ተደጋግፋችሁ ሀገር ላይ ለውጥ እንደምታመጡ ተስፋ አለኝ። ያቀዳችሁት ሁሉ የሚሰምርበት ዘመን እንዲሆንላችሁ ተመኘው። ውድ ተመልካቾቻችን፣ አጠቃላይ በአማራ ክልል ውስጥ የ12ተኛ ክፍል ፈተና ከተፈተኑ ተማሪዎች ከፍተኛ ውጤት ካመጡት ውስጥ ሶስትና አራትን አገኘናቸው። እነሱ እንዴት እንዳጠኑ የወደፊት ደግሞ ህልማቸውንም እንዲሁ እያጋሩን ቆይታ አደረግን። የአስኳላ መሰናዷችን አሁንም ይቀጥላል። ተመልካቾቻችን እንግዲህ ከዚህ በፊት በሽልማት ስነ ስርዓቱ ላይ የነበሩ ተማሪዎችን ያላቸውን ስሜት ስናጋራ ቆይተን አሁን ደግሞ እንግዲህ ከወላጅ ቤተሰቦች ደግሞ ስሜታቸውን ሊያጋሩን እዚህ ተገኝተዋል። በመጀመሪያ እንኳን ደስ አለን እንኳን አብሮ ደስ አለን ልጆ ዛሬ እንግዲህ ከፍተኛ ውጤት አምጥቶ ለዚህ ሽልማት በቅቷልና እንደምን ተሰማዋል? በጣም መግለጽ ያቅተኛል። በጣም ደስ ብሎኛል። ከምንም በላይ ማለት ለእኔም ደስ አቀርቶ ለአገሪቱ ለአለም ደስታ የሚሆን ልጅ ነው የተወለደው። እግዚአብሔር ይመስገን። እንግዲህ ፍጻሜውን እግዚአብሔር ያሳምረው። እንግዲህ ለወደፊትም ደግሞ ዩኒቨርሲቲ ገብተው ደግሞ ከዚህ የበለጠ አውጥቶ ሀገራቸውን እንዲያስጠሩ እንዲሆኑ እመኛለሁ። የመጀመሪያ ልጃችን ስለሆነ የበለጠ እንክብካቤ ታደርግለታለች። እናቱም የደረጃ ተማሪ ነበረች። ዩኒቨርሲቲም ስትማር በክፍል ደረጃም ደግሞ በምትማርበት ሰዓት የደረጃ ተማሪ ነበረች። የትምህርት ፍላጎት ስላላት ልጃችንም ደግሞ የትምህርት ፍቅር እንዲኖርበት ነው መጀመሪያ ያደረግ ነው። ትምህርት ፍላጎት እንዲኖረው እዛ ላይ ነበር ምን ሰራ የነበረ ቤት። ሁልጊዜ ከትምህርት ቤት ሲመለስ ደብተሮችን እናያለን። የወላጆች ሚና ከፍተኛ ነውና፣ እንደው ልጅዎትን በትምህርት ውጤቱ እንዲበቃ ምን አስተዋጽኦ ነበረው? ውሎ ሲገባ ውሎውን የት እንደሚውል መጀመሪያ ላይ ደረጃ ትምህርት ቤት እንዴት ሰዓቱን ምኑን ጥናቱን ሰዓት ትስከታተለሳል። በዛ ሞር ግን የራሱ ምጥረት ያስፈልገዋል ትልቁ ነገር ከምንም በላይ። መምህሮችም ክትትል ያደርጉላቸዋል። ያው ትንሽ የሚያግዝ ተማሪ ሲያገኙ እነሱ ደግሞ በበለጠ ያግዟቸዋል በጣም አብሽት ያደርጓቸዋል ያሉት ትምህርት ቤትም ወላጆች ጋር መምህሮች ጋር ኮንታክቴ በጣም ጥሩ ነው። እንዴት ስትል ሁሌም አንደኛ እየወጣ ነው የሚሸለም ያኔ እየተጠራው ነው ነው መመድና መምህሮችም አይደለም በእንትም በአዘቦት ዝም ብሎ በሽልማት ቀን ባይሆንም ጠርተው በቃ የሚፈልገውን ነገር ምንም ይጠይቁኛል። እንነጋገራለን። አንዳንዴ ስሜታቸው መረዳት ፍላጎታቸውን ማሟላት አልሆን ሲል ደግሞ ትንሽ ቆንጠጥ ማድረግም አስፈላጊ ነው። ምክንያቱም አሁን የኛ አስተዳደግና የውጭውን አስተዳደግ ስናየው አይለ እኛ ስናድግ ጎረቤትም እናት አባት መምህራን ቆንጥጠው ነው ለዚህ የደረሰ የሚወዳቸው ጓደኞች አሉ። ሳይወድ በግድ ነጠልኩት። እየጠሩ ወደ ኳስ ነው ይዘውት የሚሄዱት ስለዚህ በቃ እነሱም ጋ ሂጅ ተናገሩ፣ እንድጠሩብኝ አልፈልግም። ጊዜ ይኖራቸው ይገባል። በፕሮግራም ነው ማጥናት፣ የጨዋታ ጊዜ ያለው፣ የሁሉም ጊዜ ያለው። በተለይ ከፍተኛው ሚና የወሰደችው ደግሞ እናቱ ነበረች፣ አጎቶቹም አክስቶችም አሉ፣ ኢንከሬጅ ያደረጉታል። መምህራን እንደ ልጆቻቸው በየጊዜው በስልክ ግንኙነት እያደረግን አሁንም በዛሬውም የዋንጫ ተሸላሚ ነው። ሙሉ በሙሉ ነው ያለፉ። እዛም የሚማሩ ተማሪዎች ለነሱ ምስጋና በጣም ከፍ ያለ ነው። በጥሩ ሁኔታ አሳድገው ተንከባክበው በእውቀትና በጥበብ አሳድገው ለዚህ ለእኛም አስረክበውናል። ለሀገርም ጭምር አበርክተዋል። ለነሱ ከፍተኛ ምስጋና ይገባቸዋል። ኮምፒውተር ሳይንስ መግባት የፈለገ እና ባዳ ዩኒቨርሲቲ ነው። እዚህ ተፈትኖ በስኮላር ከአዲስ አበባ ተፈትኖ ከዚህ 80 ምናምን ውጤት አመጡ። እዛኛው አልፋው ሊር ነው እዛ ነው አዲስ አበባ ነው የሚማረው። አማክሬዋለሁ ይሄን ጉዳይ አሁን የተጠየቁትን ቀደም ብዬ አነጋግሬዋለሁ። እና አልወሰንኩም ነው ያለኝ። ምክንያቱም አሁን ወቅቱ ካለው ከአለም ነባራዊ ሁኔታ ጋራ አንደኛ የራሱንም ለወደፊት ቤተሰብን ሀገርን ለመርዳት ያስባል እና የተሻለ እውቀት የተሻለ ትምህርት የሚያገኝበትን ሁሉ ነው እያስበ ያለው። እኔ እዚህ ግባ አልለውም፣ በዚህኛው አይ የትምህርት ክፍል ግባ፣ ገብተህ ተማር ብዬ አልለውም። የራሱ ፍላጎት ምክንያቱም ከዚህ በፊት አንድ ኛ በእኛ ጊዜ አራት ነጥብ አምጥቶ እኛ ስራ ላይ በነበርኩበት ሰዓት ማለት ነው አባቱ እዚህ ጋር መማር አለበት ተብሎ በፈርስ ሴሚስተር ሻንጣውን ይዞ የመጣ ልጅ አቃል ከፍላጎቱ ውጭ እዚህ ዲፓርትመንት ግባ ብሎታ ሳይፈልግ፣ ከዛ በኋላ እንደገና ጥንቶ ገብቶ ነው የሚፈልገው ልጁ ግራጁዌት ያደረገ አቅሙ ሳያንሰው አባቱ ስላስገደደው ብቻ። ስለዚህ እያንዳንዳቸው እንግዲህ ልጆች የራሳቸው የሚሰጣቸው ተሰጥቷል። ከትምህርት ጋር ተያይዞ የራሳቸው ፍላጎታቸው ችሎታቸው መንገዱን ይመራቸዋል በፍላጎታቸውና በራሳቸው ሰዎች ወስነው የሚያደርጉት ነገር ደግሞ ውጤታማ ያደርጋቸዋል። ያም ደግሞ ለሀገር ለወገንም ይጠቅማል። ቻቸው መከታተል አለባቸው ፣ ውሏቸውን የጥናት ሰዓታቸውን እንዴት እንዳያሚያነቡ በቃ ጊዜ በቃ ጊዜያቸውን አሬንጅ አርገው እንዲያነቡ። ሁሉም ነገር ጊዜ አለው፣ ለጨዋታ ጊዜ አለው፣ ለጥናት ጊዜ አለው፣ ለመብር በቃ ሁሉም ለቁርስ ምሳ ብለን ፕሮግራም እንዳለ ሁሉ ለጥናትም ደግሞ ያስፈልገዋል። እና ይህንም መከታተል አለበት ወላጅ። ውሎ በቃ የት ውሎ እንደመጣ ሁሉ ትምህርት ድረስ እየሄደ መከታተል ይጠበቅበታል። ግድ የመምህራን ብቻ ሳይሆን የወላጅም ጊዜ ያስፈልገዋል። እሱ ወደ ዘጠነኛ ሲገባ ሁለተኛ ዲግሪ ለመማር ገባው ጎንደር ዩኒቨርሲቲ እና ጎንደር ዩኒቨርሲቲ ስማር፣ እኔ የምማረው ለእናንተ ነው ነው ያልኩት። እኔ ምሳሌ ሊሆንላችሁ ብዬ ነው። በየአመቱ ማመጣውን ውጤት አራት አራት እያዝኩ ነው የተመረኩኝ። አራቱንም ሴሚስተር፣ ሁለተኛ ዲግሪን ስማር ጎንደር ዩኒቨርሲቲ እያመጣሁ እያሳየው ለእነሱን ኬሬጅ በቃ ወስጃ አሳያቸዋለሁ። ሙሉ በሙሉ ተማሪዎችን በማሳለፍ የዋንጫና የምስክር ውድ ተመልካቾቻችን አስኳላችን አሁንም እንደቀጠለ ነው። አሁን ደግሞ ሁሉንም ተማሪዎቻቸውን ወደ ዩኒቨርሲቲ ካሳለፉ ትምህርት ቤት ርሰ መምህርት ጋር ቆይታ ልናደርግ አንድ ርሰ መምህር አብረውን ከጎናችን ይገኛሉ። በቅድሚያ እንኳን ደስ ያላችሁ ማለት ነው። እንኳን አብሮ ደስ አለን። ምን ሰርታችሁ ይሄ ውጤት መጣ? ይሄ ውጤት የመጣው በጣም ብዙ ስራዎች ተሰርተው ነው ተማሪዎቻችን ብቁ ለማድረግ ከቅድመ መደበኛ ጀምረን ነው የምንሰራው። ትምህርት ቤቱ ያው የዚህ አመት ስራው ብቻ አይደለም ለዚህ ውጤት ያበቃው። መጀመሪያው ነገር ተማሪዎች ፈልገውን ለመማር የሚመጡ ናቸው። ዳይዋን ክላሷን ስንጀምር የአዳር ጥናት ፕሮግራም አለ የአዳር ጥናት ፕሮግራም አለ። ያን የአዳር ጥናት ፕሮግራም ምንድን ነው የምናስኬደው? ላይብረሪ ሙሉ 24 ሰዓት ክፍት ነው እኛ የምናደርገው ማለት ነው። የተማሪዎችን ሙሉ ማቴሪያል ከግብዓት አኳያ አሟልተን ያንን ማቴሪያል ተማሪዎች 24 ሰዓት ሙሉ ላይብራሪ እንዲጠቀሙ እናደርጋለን ይሄ የአዳር ጥናት ፕሮግራም ነድፈን ማለት ነው ሁለተኛው እንግዲህ ይሄ ውጤት እንዲመጣ ዋና ስር ተግባር የሆነው ምንድነው የቴክኖሎጂን በመጠቀም ተማሪዎቻችን ቴክኖሎጂን አስጠቅመን ይህ ማለት ምንድነው የቤተ ሙከራ እንሰጣለን የ የሙቪ ክላስ ወይም በቪዲዮ ይሄን እንሰጣለን በተማሩት ልክ ለመፈተን እንጥራለን ይሄ ሲሆን ደግሞ ተማሪዎች ተጋሉ ያልቻለ እንደሚወድቅ ሲያውቀው የራሱን አቅም አሟጦ መጠቀም ይችላል እነዚህን ደግሞ ደከም ያሉት ተማሪዎችን ደግሞ የምናግዝበት ስርአቶች አሉ እሳ ሰዓት ላይም ቱቶሪያል እያደረግ ክፍተቶቻቸውን ለመሙላት እንጥራለን በዛ ምክንያት ከዘጠኝ ጀምሮ አቅማቸውን እያወቁ በሂደት እያለፉ ስለሚመጡ 12 ላይ ሲደርሱ በፐርሰንት ደረጃ ስንት ይሆናል የሚለው ካልሆነ በስተቀር በከፍተኛ ደረጃ ውጤታማ መሆን እንደሚቻል እናምናለን ያፈታተን ስርአታችን ደግሞ ለየት ያለ ሁሉም ተማሪ ራሱን አውቆ በራሱ ውጤት መሄድ እንዲችል ማድረግ የሚያስችል ነው። እና አንዱ ከአንዱ ኮርጄ ማለፍ እችላለሁ የሚልበት አማራጮች አሉ። ስለዚህ በዛ ተስፋ ይቆርጣል። በራሱ አቅም እንደሚወጣ ማመኑ የበለጠ እንዲሰሩ ያደርጋቸዋል። እነዚህ ዋናዎቹ ናቸው ብዬ አስባለሁ። በተለያየ ዓመተ ምህረት የተሰሩ ሽቶችን ለተማሪዎች በመስጠት ተማሪዎች የማለማመድ በተደጋጋሚ ሰዓት በሰሩት ቁጥር ያንን ነገር ጥያቄ አብዴት የማድረግ ነገር ይኖራል እና አንዱ ይሄ ነው። ሌላው ደግሞ ልዩ ገዛ ትምህርት ቅዳሜና እሁድ በመስጠት ልዩ ገዛ ትምህርት ምንድን ነው? ተማሪዎቻችን ምንም ሳያርፉ ቅዳሜ እሁድ በቃ በመምህራኖች ይሰጣል ትምህርቱ ማለት ነው። ይሄ እንዳንድ መስፈርት ነው። መምህራኖቻችን እኔ በሙሉ ማለት እችላለሁ በጣም ለትምህርቱን ፈልገውት ነው የሚሰሩት። ስለዚህ ተማሪዎቻቸውን በማገዝ ውጤት ሲመጣ ደስታቸው ከፍተኛ ስለሆነ፣ በዛ ልክ ተማሪዎቻቸውን ውጤታማ ለማድረግ ይሰራሉ እንደ ትምህርት ቤቱ ደግሞ የቤተ ክርስቲያን እንደመሆኑ መጠን የቤተ ክርስቲያን የበላይ አመራሮች ለትምህርት ቤቱ ከፍተኛ ድጋፍ ያደርጋል። ስለዚህ የትምህርት አመራሩ አለ ከመምሪያ እስከ ቢሮ ድረስ የሁሉም አካላት ድጋፍ በጣም ከፍተኛ ነው። የጋራ ጥረታችን ውጤት ነው ብያ ምራል ባለ ድርሻ አካላት ጋር እንወያያለን። ይህ ማለት ምንድን ነው? የአስተዳደር ሰራተኞች አሉ፣ መምህራን አለ ማለት ማኔጅመንት አባላት አሉ። ከነሱ ጋር ተቆራይተን እንሰራለን ማለት ነው። ይህ ምንድን ነው? የተማሪዎችን ውጤት በየሳምንቱ ሪቫይዝ እያደረግን እንሰራለን ማለት ነው። ትምህርት ከታች ሲሰራ ነው። እኔ አሁን ላይ ከመጡ በኋላ የምናደርገው ጥረት በምንፈልገው ደረጃ ለውጥ ማምጣት ይከብዳል። ስለዚህ ከታች መሰረት የያዘ ልጅ ግን መሰረቱ ጠንካራ የሆነ ነገር ምትጭነውን መሸከም ይችላልና፣ እኔ ስራዎች መሰራት ካለባቸው ከአጸደ ህጻናት ጀምሮ ባሉት ላይ የተሻለ መስራት ብንችል፣ ወላጆች ለትምህርት ቤቶች ይሁንታ መስጠት እነሱ ጋር ደግሞ ተባብሮ መስራት ቢችሉ፣ እኔ ለውጥ ማምጣት እንችላለን ብዬ አምናለሁ።